ክሪዞ ሀሜት እያሙ ነው። ውድ እኔ ቡና ስለምወድ ነው እንጂ እኮ ሌላ ነገር አይደለም። አታቋርጪኝ። እሺ፣ እሺ። ይገርምሻለች እህትሽ። ሱብሓን አላህ። ጠጪ። እሺ። እራት ካልበላን አለች ሰሞኑን ደግሞ የሆነች የተገዛች ነጭ ሌክሰስ መኪና አለች። አልመረቀችውም፣ እሱ ውስጥ አልተቀመጠችም። ሌክሰሷን ብድግ አደረግኩልሽ እና አስነስቼ የት ሄደልሽ አለው። ቤቷ ብድግ አደረግናትና ወዴት እንሄዳለን? ወደ ዱከም። ቁርጧን በላች። ማልረስቼ እየጠጣሽ ብልቅር እንዳይልቅ እየጠጣሽ እሺ፣ እሺ፣ እየጠጣው እየጠጣሽ እየጠጣ ማለት እየጠጣ ነው እንጂ እየጠጣ እንዴ ከዛልሽ፣ እኔ እናት ሄድንና፣ ብድግ አድርገናት፣ የት እንወስዳታለን? ዱከም ቁርጧን በላች፣ ጥብሷን በላች ምኗን በላች። ተያይዘን ወደ ቤት እሺ፣ ስትባል ነገ ስራ ስለማልገባ እናንተ ጋ ነው ማድራ ብላ መጣች። ቤታችን ገባን። ትንሽ አንቺን ላይቭ ላይ አየንሽ። እየት እኔ እንደ ወንድ ልሁን እንጂ፣ መጨረሻ ወንዶቹ ቦታችንን ስለወሰዳችሁ እኔ እንደ ወንድ ልሁን እንጂ። እሺ ከዛ በኋላ ምን አለች ውዴ ነጠላውን አምጪልኝ እስኪ፣ በረደኝ። ጣል አድርግ ነጠላውን አምጪ። ከዛ ከዛ ይህን ሶስት ቤት ነው። እናንተ ጋር ነው ማድረው፣ ነገ ስራ አልገባም አለች። አመጣው ቤት ገባች። አንቺን እያየ ላይቭ ላይ እንቅልፍ እዚሁ ሶፋ ላይ ወሰደኝ። እሷ እኛ ጋር ስትመጣ የምታደርበት የራሷ ክላስ አላት። እሷ ገባች እዛ ተኛች። በነጋታውኑ ምሳ ልጋብዛችሁ ስላት፣ ሲገርምሻል። ጣል አድርጊልኝ፣ እስኪ፣ ነይ ከኋላ አድርጊላት፣ አድርጊላት ነው ጣል ጣል አድርጊልኝ አርጋ ቃል አድርጊላት ብርቅዬ። ከዛ ይገርምሻል ከዛ በንጋታው እኛ ነይ ሄደን ለጋብዝሽ ምሳ አላት። እሷ ደግሞ እኔ እኔ መስራት የምፈልገው እኔ መስራት አለች። ምንድነው የምትፈል ቤት ሰርቼ አበላችኋለሁ። እሺ እኔ መቶ ድርሃም የእሷ ባልተቤት መቶ ድርሃም ሲስተር መቶ ድርሃም ሶስት መቶ ድርሃም ወሰረች መቶ ድርሃም። ከዛኛ ወጣ ብለን እኔ የምቀበለው ብር ነበር። እዚህ ሐዋላ ስለምሰራ መቀበለው ብር ሄድኩኝ። እሱም አንዳንድ ነገር ልግዛ ብሎ ወጣ። ሲስተርም አንዳንድ ነገር አርጋለሁ ሷ ቤቷ ውስጥ ቁጭ ብላ፣ እኔ መኪና ድራይቭ እያደረኩኝ በ መቶ ድርሃም ምን ወጥ ልትሰራ ነው? ምን ምግብ ልታበላ ነው ብዬ ድሪም አደረግልሻለሁ። እሺ ምን አረሽ? ከዛ እየጠጣሽ እየጠጣው ነው እየጠጣህ በኝ ባላ ውሃ ሀሜት እንዳይሆንብኝ። እሺ እየጠጣሽ እየጠጣህ ማሶር እየጠጣህ አዎ፣ ከዛ የእኔ ቆንጆ አገር ሰላም ነው ብዬ ወደ ቤቴ ስመለስ ብታምኝም ባታምኝኝም፣ ስድስት ቃሪያ ዘጠኝ ካሮት እና የአገር አገር ድንች። እሱንም ነው ካሮቱንም ቃሪያው ነው ቆጥር ያለው ዘጠኝ ዘጠኝ ካሮት አለው ስድስት ቃሪያ ያለው። ሌላው የአገር ሀገር ድንች እንጀራ ደግሞ እሷ ከመምጣቷ ከሁለት ቀን በፊት የመጣ እንጀራ ነበር እኮ ቤታ። እንጀራው ራሱ እኮ በራሳችን ነው። እየጠጣህ ከዛ ከሶስት መቶ ብራችን ሁለት መቶ ዘጠና ሰባት ብር ይዛ ወደ ቤቷ። ናውጣ ናውጣ ናውጣ ናውጣ በስንት ተኳሽ መሀል ያደግኩ ልጅ፣ ጭራሽ ወንድ ልጅ ነጠላ እያቋጨ ጭራሽ ቡና ሲኒ ይዘ አፍን እያሽሟጠጥክ ያሌለ የሌለ የቤት ታሪክን የምታወራው ወንድ ልጅ ወንድ ልጅ። አሁን የተበላሸው ስንቱ በተገረዘበት በሰፈርተኛው ባደኩ ልጅ፣ ጭራሽ ቁጭ ብላ ከኔ በላይ ነጠላ እያቋጨክ። እኔ ቤታዬ እንኳን ነጠላውን እንኳን አይችውም አለቅ እኔ ቤታዬ ጋይስ ታውቋቸዋል። እየተሰራብን ያለው ደባ በተኳሽና በወንድ መሃል ተከብቤ ያደኩ ልጅ ጭራሽ ጭራሽ እያሽ ማጠጣ እያለ እቴትዬ፣ ሀቢቢ እቴቴ፣ ሀቢብ ኖ፣ ሀቢብ እቴቴ፣ ሀቢብ ትርንጎ ብየዋለሁ። ከዚህ በኋላ ወይዘሮ ትርንጎ እኔ ማርያምን ጠላታችሁ ድንግጥ ይበል። ጭራሽ እንዲያለ! እሺ ተገርዟል? ተገርዟሉ ይጣራል። ይሄማ፣ ወታደር ቤት በባልጩት ነው፣ ድንጋይ ላይ አጋደሙ የቆረጡለት ይጣራል። እግዚኦ ሳሃል ለቅድስት። አሁንም ነጠላውን አላወረደውም በእርግጠኝነት አሁንም ብልክለ ነጠላው አልወረደም። ነጠላው አልወረደም በእርግጠኝነት አሁን ብልክለ ነጠላው አልወረደም። ምን ማዘር ቲክቶክ ከፍታለች። ከዛ አሁን ጆይ ልጅ ይሄንን ነው ልጅ ያሳደቁት ፎር ማዘር የሚሉት ታስካካለህ እንደ ደግሞ ልክ አንቺ ስትወጣ ማዘር ጆይን ስትለየው አውዙ ቢላ ብለውታች። ወይኔ! ትርንጎ የኔ ቆንጆ

ጭራሽ ኮፍያ ደግሞ አልፈልግም። እናቴቱልልኬ ነው ምገላገል። ሩንጎ ቆይ፣ እሺ፣ አንዴ ላስተዋውቅሽ። እሺ፣ እሺ፣ ይሄ ውጭ ናጣላሽ እህቴ። ቤታዬ ላ ትንሽ ራቅ በይ። ፍርዶስ፣ ፍርዶስ እየራቀበ ማሬ። አንቺ ነበርሽ ነጠላ መቋጨት የነበረበች ጭራሽ። ሰውየ ነጠላ ይቋጫ የሆነ ነገር ላው ሊያጥይበትም እንዴ? ጭራሽ ነጠላ እያመጣሽ የምታቀቢው ምን ላድርግ? ግዴታ ነው። ወንድ ቤት ውስጥ የለም። ሟች ይኸውልሽ፣ ሟች በስቷል፣ እንጂ ገዳይ ጠፍቷል ይላል ያገሬ ሰው። ገዳይ ጠፍቶ እንጂ ሟች፣ እራስሽን አሳመንኩሽ። ቤታዬ፣ ይቅርታ የኔ ወድ ሀቢብ፣ እያናደርኬ ነው። እሺ ኮፍያውን፣ ኮፍያውን ላወልቀው። ቆፍጠን ብለ እንደተኳሽ አውራኝ አውራ እንዴ ምክንያም ላኪ ዛሬ ስለ አውራኝ። ሀቢብ ደግሞ እህትህ ቆንጆዬ ናት። ቤታዬ አመሰግናለሁ። ትመሳሰላላችሁ ልበል? አይ አትመሳሰልም። አንቺ ቆንጆ ነሽ። ፀጉርሽ እንደሱ አልበነንም፣ አልበነንም ሀቢብ ዝም በይ እስኪ በእናትሽ እኔ ቤታዩ ምን አይነት እናቴን ሰኝን እያሳበድከኝ ነው? ቆፍጠን በል እንዲያልኩኝ እኔ ተልመጥመጥ የባሰ ጭራሽ ደግሞ የተሰካራ የሚረገጠው ጣሳ መስለቁጭ አቢ እየብተበሳ ለኪ ተራፍ። እሺ ቆይ እንዴት ብዬ ቆፍጠን ልበልልሽ? ከዚህ በላይ እንዴት ልሆንልሽ ንገሪ። እንደ አንቺ እኮ በቃ ደምኩ ማቃባት እኮ ነው የምትፈልጊው። እሺ ማን ልግደል? አራኔ ግደል አላልኩም። እግዚአብሔርን ፍራ። ይሄ በቃ እኔ ጅንን ስላምርብኝማ የውሽ እንዴት ብዬ ጅንን ልበል እንት እኔ ለምሳሌ በወንድ ወን

እንደዚህ ዙር። ኖ ኖ ኖ፣ አንተን አይደለም። ልክ፣ ወይኔ የባሰ አታምጣ። ታናገራ ትልቀካል ወደ ጎኑ ጣ። አንዴ ቆይ፣ የሆነ ነገር ላይ ነው። ምንድነው ጀርባው ላይ ያለውን? ይኸው እምትሉ ምን አለ ምን አለ? ጀርባ ላይ መጽሐፍ ነው። ምን አለ ጀርባው ላይ? ምንም የለ የእነ ሀይቱን ፎቶ ነው። የእነማ ፎቶ? የእነ ሀይቱ ዘጋ ያለው ፎቶ እንዴ! ምንድን ነው ብዚህ የሞተ ሰው የመሰለ የሴት ፎቶ ማት እንዳለ ያስቀመጥከው? ኧረ አንድ ሴት ነው ያለው። ምን እናት ሃዩ ናት እኮ እኮ ምን እናት እሷ፣ ማውቂያታለሁ ምን እናት ምን እናት ምን? ዝም ብዬ አስቀምጫት ነው የሚወዳቸውን ሰዎች አረገና ቤታዬ። አንቺ ግን የለሽም እዚህ ውስጥ አልከተተሽም። የታለሽ ቤታ ቅድም ከደቂቃ በፊት ግን ቤታም በጣም ነው የምወዳት። ትሰማኛለህ? ቃል ለምድል ለሰማይ፣ ጉድጓድ ውስጥ ብቀባ ሬሳዬ ላይ መቃብሬ ላይ እንዳትመጣ። አንተ መቃብር ገናሽ፣ መቃብሬ ላይ እንዳትመጣ አስመሳይ። ድሮም አውቄዋለሁ ሰው ቤት እየገባ ቤታ ሙይኔ አንቺ ነሽ የሰደብሻለሽ አስታቦስኩሽ እያልክ የምትል መጠመጠው ቆፍጠን ብለህ እንኳን እኔን የምታስከብር ሰው አይደለም ሲጀመር። ቤቴ እንዳትመጣ። ብሞት ራሱ የሚገንዘኝ ባጣ ማለት ነው። እስከ እንደዛው እንትኔ ጉድጓድ ብቀበር ይሻለኛል። አንድ ገናሽ ቢጠፋ ራሱ እንዳትገንዘኝ አልፈልግም። እንዳትደርስብኝ አይኔን እንዳታይኮ ቤታዬ የዛሬ ሁለት ዓመት ፎቶ ነው። ከእት በላይ ማምን ምናለች የሚወዳቸውን ሰዎች ስትፈልግ ማለት ነው። ይረገጥ ያ ስትፈልግ ማለት ነው። እንደፈለግ መሆን ይችላል። ሴቶችን ቤት ውስጥ አከማኝ ተሰብስበ እንደፈለግ መሆን ይችላል። ሁለተኛ እኔ ጋ እንዳትደርስ፣ ሁለ ቤታ የሚባል ስም ካነሳክ ስሜን ካነሳክ ወየውልህ። እኔ ላይ አርገኛ ቤት እኔ ላይ አርገ ላይ በስህተት ሞለ በድፍረት ራሱ ይሄ እኮ የዛሬ ዓመት ፎቶ ነው። ይሄው እህት ተናለ ሁለት ዓመቱ እኮ ነው። ቤታ ወንገርሽ ቤታ ነው። የአይድንቢ መስካሪ አሁን እዚህ ጋር ተናገርሽም፣ እንዲ አይደለም ይሄ መጀመሪያ ቲክቶክ ሲጀምር ነው እንደዚህ ያደረገው። እንጂም አንድ አንቺ የሚወደው እኮ የለም። በእርግጥ ከአንድ ቤት ሌባ፣ አጭበርባሪዎች ደግሞ ሁለቱም ሌ ከአንድ ቤት ጋይስ ሁለት ሌባ ይገኝ ሲያጭበረብሩ ሁለቱም ሌቦች እያጭበረበሩ። አሁን ጋቤታእናቴ ይሄ የዛሬ የሁለት ዓመት ፎቶ ነው። አንቺ እኮ ልቤ ላይ ነው ያለሽው ውስጤ እኮ ነው ያለሽው። አንቺ እኮ ግለቴ እኮ ነሽ ውዴ ግለቴ። እኔ ለምንድን ነው ዱባይ ላይ እንደሌላው ማይሞቀኝ? አንቺ ሳስብ እየቀሰቀስኩኝ እኮ ነው። ናቴ ትሙት፣ አንቺ እኮ የህይወቴ እኮ ቬንትሌተር እኮ። ኦኬ መቀለጃ ነው ለካ። ናውጣ ናውጣ፣ አይኔን እንዳታይ እኔ አንተ ማሾፊያ ነኝ። ናቴ ትሙት አለኝ እናቴ ትሙት ብሎ ለማስመሰል እኮ እኔ አንተ መቀለጃ ነኝ። እናንተ የሆነ ፎቶ ስትልኩልኝ የሀቢ ቆይ የሀቢብን ከኋላ የሀቢብን ይሄ ቆይ የጉባጣ ጨጓራው ነው ማቃጠልለት ሲስተር እያልኩኝ ይረገጣታል ሰው ቤት ሲገባ። ይሁላችሁ የታዘብኩት ነገር እኔ ጋ እኔን የሰደቡኝ ጋ ሲገባ እንዲህ ኮመንት ላይ ይጻፉልኝ። አንቺ ቤታን የሰደብሻት ናት ይላሉ፣ ይላል። አውቆ ማለት ነው፣ አውቆ እኮ ነው ያውቃቸዋል እኮ። ይጠብቃት ይጠብቃት ብቻውን። ቆይ ይሄ እንደ ሲስተር እንደዚህ መስሎ የተነሳውን ፎቶ እስክሪንሻት አድርገውልኛል። ቁላሰጋድ ጠብቀኝ። ቤታ ኤሪን ነው ነው ሰው ይፈልግሻል አስገብኝ አትጸጸችም ቤታ ለኤሪክ ነው ሰው ይፈልግሻል አት ምን ማለት ነው አልገባኝም? እንዴ ምን ጉድ ነው እና ደሞ ስለ ውሻም ደሞ ቤቴ ልወያይ ካልጠፋ ነገር አልገባኝም ማነው ኤሪክ ኤሪ ለማለት ፈልጋችሁ ነው ደግሞ አይቆጭሽም እንወያይ ስለ ኤሪ ጭራሽ ደግሞ ስለ ውሻዬ የምትወያዩ? ወ አምላኪ፣ ስለ ኤሪ ምንድን ነው የምትወያየው? ቀለብ ትሰፍርለታለህ ወይ? ስለ ኤሪ እንወያያለን አይቆጭሽም። ምን ለርቅ ለርቅ ለማለት መሰለኝ። ምን ማለት ነው አልገባኝም። አማርኛ በትክክል ሳይጽፍ ነው እኔን ከሰው ጋር የሚያስታርቀኝ ይኸውላችሁ። ጌም ተጫዋች እኔ ጋይስ፣ ማንም ጌም የሚጫወት የለም። ስሙኝ፣ እኔ ከማንም ጋር መጣላት አልፈልግም ከማንም ጋር መስማማት አልፈልግም። ከማንም ጋር ምንም ማለት አልፈልግም። ከሰው ጋር ማታስታርቁኝ፣ ሰዎቹም አይምጡብኝ። እኔ ከእናንተ ጋር እጫወታለሁ፣ እዝናናለሁ፣ ፈታላለሁ። ተውኝ። ከላይቭ ሌላ ልወጣባችሁ ነው። አይዟችሁ፣ እወጣላችኋል። ምኞታችሁ እሱ ነው። ሀቢ የሚባለው ጨጓራዬን አቃጥሎኛል። አሁን ድጋሚ እናንተ ልደግሙ ነው። ግ የሚጫወት የለመጣፈንተ ደከመኝ ደከመኝ እድሜ ሄደ። አራት ሰዓት ነው። ዋክ ማድረግ አለብኝ። እንቅስቃሴ ማድረግ አለብኝ። ጌመሮች እኮ ግን ዛሬ የሉም። ችግር የለውም። ጋይስ ችግር የለውም። አልጫወት ዛሬም ጌም ደከመኝን የውጥቼ ረፍት ላርግ ዋክ ማድረግ አለብኝ። እሺ ጋይስ ትናንትና አላደረኩኝም። እናንተ ሁለት ሁለት ነው ኮ ጊፍት ጋላሪ የቀረው ተውግኔ። ግን ፓሪ ኦን የሚለው ሙሉልኝ። አይ ቀጣይ ሳምንትም ምንትም ማለት ነው። ዘፈን አንድ ልክፈትላችሁ ከመውጣቴ በፊት አቢብ ነው። አቢብ እኮ ታታውኩት። ዋሸ ዋሸ ዋሸ። በቃ አልፈልግም። እኔ ወንድ ልጅ እኔ እንደዚህ ልምጥምጥ ስትሉ ወንድ ልጆች ይርቋቸዋል። ኩርት በሉባቸው፣ ኩርት በሉባቸው። በቃ ኩርት ቀብረር በሉባቸው አለቀ ቤት ታፈምሽኝ። እኔ መች ፈመስኩኝ? ማሬ አፈምስ ነበር እኔ መች ፈመስኩኝ? እኔ ኮ ሮቦት ናችሁ ኮ እዚህ ቤት ያላችሁት ኮ ማሮች። የዘጠኝ ሚሊዮን ታፕታፕ እንሙላው እንሙላው። ማሪ ማራ ማየት የኔ ፍቅር የኔ መልካም ሴት የኔ ጠንካራ ሴት እንዴነሽ? ማሪ ሆዴ ተሻለው ወይ ደና ነው ወይ በጎ ነው ወይ ብርቱካንና ሙዝም ይዤ መጥቼ አልጠየኩም ማሪ ላይቭ ላይ የሆኑ እንጂ በአካል ቢሆን ኖሮ መጥቼ ጠየቅሽ ነበር። በጣም ይቅርታ ይኔ ናት መጥቻ አልጠየኩሽም ሶሪ። በጣም ደስ ብሎኛል፣ ሆዴ በጣም በጣም ጠንክሮ በማየቴ ደስ ብሎኛል። እሺ እጣፈንታ ክፈሉ በነጻ የለም።